ሰላም ሰላም፣ ቡድና እየተከበራችሁ የቻናላ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እንግዲህ ዛሬ በጣም አዳዲስ ቢዝነስ ይዤላችሁ መጥቻለሁ ማለት ነው። እሱ ምንድነው? በጣም ደስ የሚሉ ነገሮችን ወይም ደሞ በአስር ሺ እና በሀያ ሺ እና ደሞ እስከ መቶ ሺ ምክንያቱም አስር ሺ ምላችሁ አነስተኛ የሆነውን ስራ ወይም ደግሞ አነስተኛ ማሽን የምንገዛ ነው እና ደግሞ እስከ መቶ ሺ ደሞ ያልኳችሁ ደሞ ማሽኖች አሉ። እንደ ሙስማር ማምረቻ ማሽኖች እና ደግሞ በጣም ብዙ ነገርን እነ ማዶሻ፣ አካፋ እንደዚህ የህንፃ መሳሪያዎችን እንዴት አምርተን ለገበያ እናቀርባለን ወይም ደግሞ እኛን የሚረከበን ሰው ወይም ደግሞ ህንፃ መሳሪያ የሚሸጡ በጣም ብዙ ሱፐርማርኬትና ሱቆች አሉ፣ እና ለእነሱ በመሸጥ እንዴት እንለወጣለን የሚለውን ነገር ይዤላችሁ መጥቻለሁ ማለት ነው እንግዲህ እቤቲ አዲስ የሆናችሁ ሰብስክራይብ አርጋችሁ አዳዲስ ቪዲዮ እንዲደርሳችሁ ደግሞ የደውሏን ምልክት በመጫን ጠቆር በማድረግ ማለት ነው እንድትከታተሉ በአክብሮት ጠይቃቸዋለሁ ማለት ነው። ውድ አብሶ የመዳም ቅመሞች ለእናንተ ነው በጣም መስራት የምፈልገው ማለት ነው። እኔ ማቀወን ደግሞ እኔ እያየሁትን እኔ እየተማርኩትን ለእኔ እኔ ብከፍት ምን ያዋጣኛል የምለው እኔ ብከፍት ምለው ምግብ ቤት በጣም ስለምወደው እና ከልጅነቴም ጀምሬ ምግብ ቤት ስለምሰራም ደግሞ ምግብ ቤት ስለምወደው ይሆናል። እኔ ምግብ ቤት መክፈት ነው ደስ የሚለኝ። እና ወይም ደግሞ እንደዚህ በቃ ምግብ ቤት አብዛኛው እኔ በጣም መወደው ምግብ ቤት ነገር ነክ ነገር ነው በጣም ደስ የሚለኝ። ግን እናንተ ምግብ ቤት ከፍታችሁም ሆነ ሌላ ደግሞ ድጋሚ ተጨማሪ ስራ በትንሽ ነገር ከፍቼ መስራት ትችላሉ ካላችሁ፣ ብራንች መክፈት ትችላላችሁ ምግብ ቤት ካላችሁ፣ ደግሞ ሌላ ትርፍ ብር ካላችሁ ደግሞ በ10 ሺና በ20 ሺ ደግሞ የሚከፈት ነገር ካላችሁ መስራት ትችላላችሁ ማለት ነው። ምክንያቱም እንደ እንቁላል ፋብሪካም ሆነ አጃክስ ማምረቻ አጃክስ አሁን እቤታችሁ መስራት ትችላላችሁ፣ በጣም በቀላል ሁኔታ። ሽቶ ነገሮች ወይም ደግሞ ሽቶ ስላችሁ የሳሙናን ሽታ የሚያጠፋ አለ አይደል አሁን በፓፓያ በቡርቱካን በብዙ ነገር በድንች በብዙ ነገር ነው የሚሰራውና ሳ በሱ በሱ በመስራት እንዴት እንለወጣለን የሚለውን ነገር ደግሞ ለእናንተ አቀርብላቸዋለሁ ማለት ነው። በጣም ቀላል ነው ቤተሰቦቼ፣ ይህንን ቪዲዮ እስከ መጨረሻ ከተከታተላችሁኝ ሙሉ መረጃ ትወስዳላችሁ ማለት ነው። ማሽን የፈለጋችሁ ደግሞ የቴሌግራም ግሩፕ ከስር አስቀምጣለሁ ዲስክሪፕሽን ውስጥ ወይም ደግሞ ፒን አደርግላቸዋለሁ በዛ ወደ ግሩፕ በመምጣት ደግሞ የፈለጋችሁትን ጥያቄ ምን አይነት ማሽን እንደምትፈልጉ የዳቦም ሆነ የሽንኩርትም ሆነ ኤኒወይ የፈለጋችሁትን ማሽን ከፈለጋችሁ ስልክ ቁጥር አስቀምጥላችኋለሁ ማለት ነው። በዛ ስልክ ቁጥር እየደወላችሁ ማሽን ገዝታችሁ በጣም በቀላሉ ስራ መጀመር ትችላላችሁ፣ ወይም ደግሞ የራሳችሁን ፋብሪካ መጀመር ትችላላችሁ ማለት ነው። እባካችሁ የመዳም ቅመሞች